ይላል። ወደ ሌላኛው ኮሜንት ስንሄድ ደግሞ እረ፣ ወላህ ያላህ ሰው ነች፣ ወላህ ቁም ነገረኛ ነች። ለኢሳም በጣም ትበዛበታለች ወላህ፣ ምክንያቱም እሱ ቁም ነገር የለውም ወላ፣ ምኑንም አይመጥናትም የኔ የዋፈቅዬ ተብላለች። የኮሜንት ስንሄድ ደግሞ አይ የማያልፍለት ድሃ ሀብታም ይጋብዛል ይላል። የአገሬ ሰው ጭራሽ ስልክ አየር ፈኪ አላህ ልቦና ይስጥሽ። እኔ ቢቀርብሽ ብሽ ባይነኝ ወላህ ያሳዝናል! ኮሜንት ስኔት ደግሞ አንቺ ለራስሽ ክብር ይኑር። ሴት ልጅ የሚያምርባት ለራሷ ክብር ሲኑራት ነው። በዚች ልጅ መጃጃል ውስጥ የኢክራምን ጨዋነት፣ ስነ ስርዓትን ለራሷ የምትሰጠው ክብርን አይችበታለሁ! ስነ ስርዓት ከኢክራም ተማሪ ትኩርብ ብዬ ሳያት አስጠላችኝ። አቦ ደግ አደረግሽ። አሰላሙ አለይኩም ወራሕመቱላሂ ወበረካቱ ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቼ ኒጋ አልሐምድልላ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ለቤት አዲስ ከሆናችሁ ሰብስክራይብ ላይክ ሼር በማድረግ አበረታቱኝ ኢሳምና ፈኪሃ አብረው መጥተዋል እንግዲህ ወደ ዛሬው ኮሜንት እናነባለን ኮሜንታተሮች ምን ይላሉ የሚለው ነገር አብረናለን አብራችሁን ቆዩ ወደ መጀመሪያው ኮሜንት ስንሄድ እቺ ደግሞ ምን ልትል ነው? ከኢሳም ህይወት ትውጣ የምትሉ የሚል ኮሜንት አለ። ወደ ሌላኛው ኮሜንት ስንሄድ ደግሞ ሴት ልጅ ክብሯን ከጠበቀች ባታምርም ቆንጆ ነች የምትሉ ተብሏል። ልክ ነው፣ እውነት ነው። ከቆንጅናም ከመልክም ከምንም ነገር ክብር ይበልጣል። ወደ ሌላኛው ኮሜንት ስንሄድ ሀቢብቲ ትዳር በልመና አይሆንም፣ ራስሽን አታስ አታስ ንቂ ፈክዬ የግል አስተያቴ ነው ብላለች። ጥሩ ነው። ከስድብ እንደዚህ አይነት ምክሮች ይሻላሉ። ወደ ሌላኛው ኮሜንት ስንሄድ ደግሞ የእኔ ቆንጆ ፈክዬ ግን አንዳንድ ኮሜንታተሮች ስሜት የማይነካ ንግግር ባታረጉ ጥሩ ነው አውቀውም ይሆናል እኮ ይላል። እውነት ነው እነዚህ አውቀው ሆን ብሎ ነው የሚሰሩት። እናንተ ብዙም አትናደዱ። ኛው ኮሜንት ስንሄድ ደግሞ እቺ ልጅ ቆንጂዬ ልጅ ነች እንዴ! ላንቺ ያለው የትም አይሄድም፣ አይዞሽ ፈክዬ። ወደ ሌላኛው ኮሜንት ስንሄድ ደግሞ ፈክዬ ማፍቀር ችግር የለውም ግን ያፈቀርሽው ሰው አላህ በማይወደው ነገር እውነትን የምታፈቅሪው ከሆነ አላህን ለምኚ፣ ከሱ የበለጠ ምርጥ የአላህ ባሪያ ይስጥሽ። አላህ የሚፈራውን አትን ለማመጩ አላህ ይጠብቅሽ ፈክዬ። መልካም ንግግር ሰደቃ ነው ብለዋል ነቢዩ ስለላሁ ዐለይሂ ወሰለም። ምንም በላይ ክብሯ ይበልጣል። አትጃጃይ፣ ተከበሪ፣ የሰው ሰው ነው ተብሏል። ወደ ሌላኛው ኮሜንት ስኔት ደግሞ መልካም ንግግር ሰደቃ ነው ብለዋል ውዱ ነቢያችን ሰለላሁ ዐለይሂ ወሰለም። ወደ ሌላኛው ኮሜንት ስኔት ደግሞ ፈኪ፣ የኔ ቆንጆ በእውነት ወድሻለሁ። ኢሱ እንኳን 200 ኬ ገባ እንኳን ደስ አለ። የኔ አያት ስርዓት የማያልፍለት ድሃ ሀብታም ይጋብዛል ትላለች። እናም የሚወድሽን ትተሽ አንቺ ታዋቂ እንድትሆኝ የረዳሽን የዚህን ግማሽ ኮን አላደረግሽለት። ምለካ ለሚወደን ሳይሆን የማይወደን ሰው ነው መጽዋት የምንከፍለው ብላለች። ወደ ሌላኛው ኮሜንት ስንሄድ ደግሞ አንቺ የማላይበት የት ሊሂድቱ የሴት ገጣጣ ኢሳም እና ኢክራም ጉዞ ወደፊት፣ የኔ አስተዋዮች ተብለዋል። እነሱ እኮ ስራቸው ነው የሚሰሩት። ለምንድነው ማትረዱ? እኔ ለምንድነው ኮሜንት ማነበው? እንድትረዱን እኮ ነው። እናንተ ስትቸገሩ፣ እናንተ ስትበሳጩ ማየት አንፈልግም። ለዛ ነው እኔ ኮሜንት ማነበው። ተላቸው ወደ ሌላኛው ብለዋል። ወደ ሌላኛው ኮሜንት ስንሄድ፣ አይ እኔ ደግሞ ከኢክራም ጋር ነው ብዬ መጠበቄ የዚ ኮ ከሆነ ደና ሆኚ አይተሻል ጸበሻል አለማየት አይቻልም። ወደ ሌላኛው ኮሜንት ስንሄድ ደግሞ ኢሳምተው እምወድህ እንድጠላ አታድርገኝ ከሌላ ሴት ጋር ማየት አንፈልግም። ይክሩ ብቻ ናት ብቻ። አንተም እንደሌሎቹ ዩቱበሮች እንዳትሆን ሆነ። ከዚህ በላይ ምን ይሁን? ስራ ነው ይሰራበት። እናንተም እኮ የሚሰራን ሰው አታበረታቱም፣ እውነትን አትፈልጉም። ተመልካቾች እንደዚህ አይነት ነገር ነው የምትፈልጉም። እኛም ሳንፈልግ ወዳልሆነ ነገር እንድንሄድ ታደርጋላችሁ። ጥሩ ነገር፣ ጥሩ አስተማሪ ነገር፣ ሀቀኛ ነገር፣ እውነተኛ ነገር ማየት አትፈልጉም። ተመልካች ነው፣ እንደውም ጎበዝ ናቸው። የተመልካችን ሀሳብ ተመልካች የሚፈልገውን ነገር እያቀረቡ ነው ያሉትና ከእናንተ ከተመልካች እንትን ነው የሚሄዱት እነሱ ማለት ነው። እና ወደ ሌላኛው የሚረዳት ሰው እያገኘች ነው። ወደ ሌላኛው ኮሜንት ስኒት ደግሞ እየመጣሽ ተኝ፣ ቤታቸው ሰፊ ነው አሉ እስኪ ሁና። ኮሜንት ስኒት ደግሞ በአላህ መንገድ ላይ ጅሃድ የወጣች አስመሰል ሽኮ ከንቱ እፋለማለው አላለችም። ቻናሉ የኢሳም እና የኢክራም ነው። ለምን ለምን እንኳን ደስ አላችሁ አትይም? ይሱ ብቻ ለይተሽ። ወደ ሌላኛው ኮሜንት ስኔት ደግሞ ዩቱብ የኢሳምና የኢክራም ነው። ሁለቱም እንኳን ደስ አላችሁ በይ እንጂ ለኢሳም ቻ ስጦታ ምን ነው? አንቺ ፈኪ ተብዬዋ፣ ከህይወታቸው ውጪ ቀልቃላ ኢክሩዬ የት ነሽ? እኔ ኢክራምና ኢሳም መስሎኝ ሮጬ መጣሁ። ወዳችኋለው። እቺ ዘልዛላ ጥፊ ከዚህ ሁለተኛ፣ ከዚህ ቻናል እንዳላይሽ። ደረሰው ብቻውን አይደለም ከኢክራም ጋ ነው። አንቺ ግን እሱን መጠገያ መስሎሽ ብቻውን ይዘሹ መጣሽ። ወላሂ ፈኪ በጣም እጠላሻለሁ። ስመጪ ምስኪን ነሽ ብዬ እየመጣሽ ተኝ። ቤታቸው ሰፊ ነው አሉ ይሁና። ይህ ስጦታ ከይክሩ ቢሆን ኖሮ እንዴት ደስ ባለኝ። ኢሳም ግን ከማይፈልገው ሰው ቢሆን በጣም ደበረው። ፈኪ ይህ ስጦታ ለሚወድሽ አህሞ ቢሆን እንዴት ደስ ባለ። ግን ያለ ቦታው መገኘት ውርደት ነው። ከካሜራ ጀርባ ሳይመልስላት አይቀርም። እስካሁን ሼር አላደረገችም። ፈኪ ከካሜራ ጀርባ ስልኩን መልሶ ቪዲዮውን የለቀቀው ተመልካች ለመሳብ ነው። ኢሳምም እንደዚህ የደበረው ስትቀጥር ስትቀጥርህ እሺ ባትል በቃ ልጅቱ ወደ ራሷ እንድትመለስ በውስጥ እንደማትሆን ምከራት። በዚህ የመጣ ገንዘብ ይቅር፣ ከዚህ የመጣ ገንዘብ ይቅር። አሪፍ ሀሳብ ነው። ድራማው ክፍል ሶስት ደርሷል። ቤተሰብነት ነው። ፈኪያ ከህይወታቸው ውጪ ኢሳም እና ኢክራም ተጋብቶ ማየት ነው የምንፈልገው አንድ ላይ የምትሉ ተብሏል። 180 ሰው ተስማምተዋል። ወደ ሌላኛው ኮሜንት ስንሄድ ደግሞ ወይ ጉድ ፈኪ ግን ጤነኛ ነሽ? የማያ ፈቅርሽ ሰው በዚህ ልክ መለመን በጣም ያስጠላል። ሴት ልጅ ራሷን ስታስከብር ነው ደስ የሚለው። በሳቅ ኢሳም እና ኢክራም እንኳን ደስ አላችሁ ለመቶ ኬ ስለገባችሁ፣ ተብሏል። ሰገጤ እርግጠኛ አሉ። ምን ነው ሰገጥሽ? ብቻውን እንደ እንደሰራ ሰው እንኳን ደስ አለ። ህስቲ አታፍሪም እንዴ? የልቡ ንግስት የጥለሻት ኩዬ ኢሳም ወደፊት ሁለቱም ጠርቶ እንኳን ደስ አላችሁ ቢቀር እንኳን ደስ አለሽ ኢኩሩ ብቲ ትሞቻለሽ። ለነገ ብቲ ባቲ ምንም ለነገሩ ብቲ ባቲ ምንም ይቀርባት ምን ይቀርባታል? ብቲ ክብሩ ለራስሽ ነበር። ኢኩ የኔ ደርባባ ይላል። ወደ ሌላኛው ኮሜንት ስንሄድ ደግሞ ወይኔ ፈኪ፣ እንዴት ነው የምታሳዝኝም? ለማንኛውም አላህ ይሆንሽ። ኢሳም ግልጽነትህ አደንቃለሁ። ላንተም ለርሷም ለኢክራምም የፍቅር አምላክ አላህ አዘወጀል ወደ ሌላኛው ኮሜንት ስኔ ደግሞ ወይኔ ግን አሳዘንሽኝ፣ የኔ ውድ ፍቅር እኮ ከባድ ነው፣ ፈጣሪ እርዳሽ። ወደ ሌላኛው ኮሜንት ስኔ ደግሞ ወይኔ በላቸው ይችን ሴትዮ የማላይበት የት ልሂድ? እሷ ሲዮል የለችም። እሺ። ወደ ሌላኛው ኮሜንት ስኔ ደግሞ ረይሱ ምን ጉድ ነው? እኛም ጠብቀው ሌላ አንተንም የምታደርገው ሌላ። ከኢክራም ጋር ያለውን አስተካክል እንጂ ሌላ አንፈልግም። ወላሂ ቀልባችን ነው የሰበርከው። ጭራሽ ስጦታ፣ እኔ ሲመስለኝ የሆነ ነገር አላት። ወደ ሌላኛው ኮሜንት ስኔት ደግሞ ማሻላ፣ እንኳን ደስ አላችሁ። ይሁና ይሳ ወደ ሌላኛው ኮሚን ስኔት ደሞ ምን ይላል መሰለሽ? መጽሐፉ በውስጡ እንጂ በገጹ አትመልከቱት ይላል ያገሬ ሰው። ኢሳም ወላሂ አስተዋይ ልጅ ነህ። ላንተ ያስፈልግሻል አልካት፣ ላንቺ ያስፈልግሻል አልካት። አላህ ይስጣችሁ ለሁላችሁንም። የኔ ደርባባ ይክሩዬ የምት ትወዱ ወደ ቻናሉ ጎራ በሉ። አይፈኪ በቃ አይናውጣ ሆነሽ ቀረሽ። ወላሂ መቀበል ሳይፈልግ እሷ ላለማስቀየም ብሎ ዝም ያለው ግን አንቺ በገዛ ጊዜሽ አትዋረጂ። ከኢሳም አትለጠፊ። በፊት እወድሽ ነበረ ከሳሚ ሳትደርሺ ከኢሳም ሳትደርሺ ስልክ የገዛሽበት ብር መጀመሪያ የአንቺ ህይወት አስተካኪ። ፈኪ፣ የእውነት የምትኖር ምርጥዋ ብቻ ሁሉም ይቅር። አድገሽ ልይሽ፣ ወላሂ ሁሉም አልፎ ፈኪን ያሰል ጉዞሽን ወደፊት አላማሽን እንጂ እንዳትሰሚ ኮሜንታተሮች ሁልጊዜ እኚህን አትበሉ። በቃ ተፋጧት። አዲስ አበባ ለካ እንዲህ ያበላሻል። የዱርዬዋ ፈኪ ናፈቀችኝ። ፈኪዬ እህቴ የእህትነት ህይወትሽ አታበላሽው። ግን ድራማ እየሰራችሁብህን ነው የሚመስለኝ። ወንጀለኛ ለምታ ለምን ታረጉናላችሁ! ኢሳም ካልፈለካት ሲሬስ ሆነባት አትቅረባት። ምናልባት ብታገባ ይቆራ ይቆርጥላት ነበር። ታሳዝናለች! ለማንኛውም መብሩክ። ድራማው አላለቀም። እንዲ አላስወዳችሁ ነበር። አሁን ግን እንዴት እንዳስጠላችሁኝ እዚህ ቤት መግባት ተረ ይበቃችኋል፣ የምር ሌላ ፕራንክ ስሩ። እናንተ ወዳችሁ እያያችሁ ነው፣ ቪው እየጨመረ ስለሆነ፣ እናንተ ወዳችሁ እያያችሁ ያላችሁት ይሄ ነው። ኮሜንት ላይ አንዳንድ ሰው ይህን ሀሳብ ቢሰጥም ግን ብዙ ሰው የሚፈልገው እንደዚህ አይነት ነገር ነው። ለዛ ነው ይህን የሚሰሩት ማለት ነው። ወደሌላኛው ኮሜንት ስንሄድ ደግሞ ፍቅር በገንዘብ በጥልቅ አይሆንም ራስሽን አክብሪ ትከበሪ፣ ያለሽ ራስሽን ውደጂ ትወደጃለሽ፣ አለቀ። በስልክ ልትገዥው ነው? እረ ፍቅር በገንዘብ አይገዛም። ቱ ኩዬን የደርባባ ሰውዬው ሊያመልጥሽ ነው ፈኪ። አረ እፈሪ ልደፍሪው ነው እንዴቱ። ያሳዝናል ሰው ያወራዋል እና ከአንቺ ጋር እናቀናብረው። ሀሳብሽ ያለ ቦታሽ ሲያምርብሽ ይቀራል። ሲጀመር አንቺ ምን ስለሆንሽ ነው የምታከበሪው? ይክሩ እያለች ይላል። ወደ ሌላኛው ኮሜንት ስኔት፣ ደግሞ ያንችን ሕይወት የቀየረ አምላክ እኛንም የን ከልመና ወደ ስጦታ መስጠት ልቦና ይስጥሽ። ፈክ የኔ ቆንጆ ጸደይ፣ በቃ ትመችኛለሽ። ለወረኞች ቦታ የላትም። ፈኪዬ እኔ እርግ ባት ጥፊ እኔ ውድ በራስሽ ቤት ነይልን ውዴዋ የማያልፍ ድሀ ሀብታም ይጋብዛል አለ ያገሬ ሰው። ያም ሆነ ይህ እኔ ፈኪ ከመውደድ ምንም አያግደኝም። የኔ አስተዋይ በቃ ካሁን በኋላ እዚህ ቤት አልመጣም፣ ሰብስክራይብም አንስቻ አለው። ፈኪ አብሽሪ የኔ የዋሃላህ ያሰብሽውን ያሳካልሽ የኔ ጨረቃ። ኢሳም ኮንግራ ፈኪ፣ ወደፊት ብቻ አንቺ ከሰው ህይወት ውጪ። ሲቀጥል፣ ክብርሽ ጠብቂ ሴት ነሽ። ወደ ሌለኛው ኮሚንስ፣ እኔ ደግሞ ለራስሽ ክብር ጠብቂ ሴት ልጅ ራሷ ስታስከብር ነው ደስ የምትለዋት መነቃቀሪ የምትሉ ምን ትመስላለች? ወለለኛ ኮሜንት ስንል ደግሞ አትጃጃይ፣ የራስሽ ጉዳይ። ሴት አሰዳቢ ሰገጤ፣ ምን አለ? ለሴትነትሽ ብታስከብሪ። ከስንቱ ጋር ተሻሽተሽ ሚዲያውን ሁሉ ሄደሽባቸዋል፣ ግን እነሱ ራሱ ተጠየፉሽ። የሰው ልጅ ኮሜንት ከማንበብ ይልቅ ራስሽን ጠይቂ አንቺ እኮ ስለ ተጠላሽ ይለያዩ እርዱኝ እያልሽ ነው። ጭራሽ ክሮጋ ብቻ ነው መሆን ያለበት ከህይወታቸው ውጪ። ሀያ አመት ያላለችም ሶስት አግብታ የፈታች ሞላጫ። አይ ኢሳም በጣም አድናቂ ነኝ። ወንዳ ወንድ ነህ። ደግሞም ቀልድ አታብዛሺ፣ ፈኪ ደግሞ አትጃጃይ። በጣም አበዛሽው፣ ተረጋጊ። እሺ ለሁሉም ነገር ረጋ ማለቱ የሚያምርብሽ፣ አቦቺ ልጅ አትሰራ። ኢሳም ወይኔ፣ ደግ ነብዩ ትላለች። ወንድ ጋር መላላጥ የሳቸው ተግባር ነው። አትቀባጠሪ። ኧረ ይቺ ልጅ የማናይበት የት እንሂድ? ኢሱ አንተ እርጋታህ ኢማንህ ደስ ይላል። እባክህ ይቺ ልጅ ካላህ መንገድ ታወጣሃለች። ኢሳም ግን ካልፈለክ አታገኛት። በቃ የልጅቱ ስሜት ተረዳትና አርፈህ ትቀመጣለች። በቃ እንደ ሴት ትንሽ ይከብዳል። ሴቶች እባካችሁ ክብራችን ክብራችንን ጠብቅ እህቶች

ድራማው ስንተኛው ክፍል ነው ወገን? ሶስት ነው አይደል? ግን ከይክሩ ጋ የሚያምር ብህ አፈቅረሃለው ብላ ለመጣች ሴት እንዲህ ፊት መስጠት ምንድን ነው? ይክራምስ ምንድን ነው የሚሰማት እሷ ከሌላ ወንድ ጋር ብትሰራ ይሳም ትፈቅዳል? ይክራም ጽናቱ ይስጥሽ ብቻ። ይህ ለዚች ልጅ ኮሜንት ራሱ መጻፍስ ሲያስጠላ ለማንኛውም ራስሽን አክብሪ ማለት በግድ አራት ባለ ቤተሰቦች የዳሩኝ ያልሹ በግድ ሳይሆን ቤተሰቦችሽ የዳሩሽ ኮራስሽ ነው በግድ ያገባሻቸው ከመጠን ያለፈ የወንድ ፍላጎት ነው ያለሽ ከመሃላቸው ውጪ ይሱ ነግሮሻለ አይደል ክብረ ቢስ ነሽ